የትምህርት ጠጥቷል የትምህርት ጠጥቷል ነው እሺ ምንድን ነው የጠጣው አፍልሆ ነው አፍልሆ አዎ ስንት ጊዜ ጠጣ አንድ ነው የቅኔ መምህሩ ነው ያደረገው የቅኔ መምህሩ ነው ያጠጣው አዎ እሱ ነው ያጠጣው እሱ ነው የበትር ነው የምን የበትር ነው የበትር አዎ ምን እንዲሆን በሰዎች ላይ የሚያጋጥም ነገር ስላልበዛ ሰማችሁ አረ ይሄ ምንድን ነው

ያንተ ምን ነበር ችግር? እኔ ዝም ብሎ በቤተ ጉባኤ ላይ ነው የመጣሁት። ከምን ጉባኤ? ታቋም ቤት ቅኔ ቤት ነበር አቋቋም ቤት። እሺ፣ ቅኔ ቤት። ከዛ ተማሪ እኔ ማን ማን ያለው? እሱ ብዙ ነገር ነው ያለበት። እሺ፣ ምን ምንድን ነው ያለው? እሺ፣ እናንተን ንገሩኝ። እሺ፣ እሱ ትብትብ አለበት። ትብትብ አለበት። አዎ። እሺ፣ የትምህርት ጠጥቷል። የትምህርት ጠጥቷል። አዎ። እሺ፣ ምንድን ነው የጠጣው? አፍልሆ ነው። አፍልሆ። አዎ። ስንት ጊዜ ጠጣ? አንድ ነው። የቅኔ መምህሩ ነው ያረጋው። የቅኔ መምህሩ ነው ያጠጣው። አዎ፣ እሱ ነው ያጠጣው። ጎበዝ እንዲሆን። አዎ። ቃለ እግዚአብሔር እንዲያዝለት እንዲሰርጽለት ጎበዝ ነው ልጅየው፣ አሁንም ቢሆን ግን እኔ በመሀል የገባሁበት። እሺ እሱ ልጅየው ብዙ ነው የሚደርሰው፣ ግን ባልሆነ ቦታ ወሰድኩት እኔ። የት ወሰድከው? በቃ እንዲሁ ትምህርቱንም እንድተው እንዳቋረጥ በቃ። ያቋቋሙንም የቀኔውንም ትምህርት አሁን ትቷል። አዎ ያቋቋሙም መምህር ነበር የሚሆነው ልጅየው። እሺ ይሄን ንቅሳቱ ምንድነው? ሳጣሹ ነገር በስላሴ የገባሩ ነው። የገበሮ ምንድን ነው? ከበሮ የሚሾር የከበሮ ከበሮ ሲመታ እንደ እንዝርት እንዲሾር እንደዛ ነው የምታደርጉት። እስኪ እንዴት ነው ከበሮ ሲመታ የሚለው እስኪ ያሳዩ። መንቀጥቀጥና መሾር ነው። ሰማችሁ አይደል? አንዳንድ ቪዲዮ ላይ ከበሮ ሲመቱ የሚንዘፈዘፉ፣ የሚንዘረዘሩ፣ የሚንጠረጠሩ አሉ አደል? እንደው በቃ ከጎጃመኛ እንደው እስክሳይ ባሰ፣ አላያችሁ? ከእስክሳይ ባሰ። ያ ለከበሮ የሚደገማል። ምን አልኳችሁ? ለከበሮ ምን የሚደረግ የሚደገም። ከበሮ ይመታሉ። ሲታያመታቱ አመታቱ ደስ ይላል። እነሱ እስክሳይ ይወርዳሉ። ተበላው። ድንገት ነው የመጣችሁት አይደል? ድንገት ነው የመጣሁት። አዎ ጎጃም ጎጃም ነበር የሚኖረው። ዜማ ቤት እና ቅዳሴ ዘልቋል። አዎ፣ ከዛ ገባና ዜማ ቤት ዘማርና ከነ ቤት ገብቶ አፍ ለሆን በስንት አመቱ ነው የጠጣው? አፍ ለሆን ገና ወዲያ ማርያም ሲማር ነው እሱ። እኔ እኮ መሰው አፍ ለሆን ጠጣ። ከዛ ቃለ እግዚአብሔር ቶሎ ቶሎ ነው የሚይዘው። አይጠፋውም። አዎ እንደዛ ነው። እስኪ ሌላ ምን እንቅሳት አለው እስኪ ምንድን ነው እዚህ ጋር? እዚህ ዝም ብሎ እስኪ አሳዩኝ፣ በስላሴ ሰ እሺ። ይኸው እሺ፣ ንቅሳቱ ሃቲም ይላል። ምን ማለት ነው? የምን የበትር ነው? የበትር ምን እንዲሆን የበሰቦች ላይ የሚያጋጥም ነገር ብትላል በዛ ሰማችሁ አይደል ይሄ ምንድነው የበትር የበትር ማለት ምን መሰላችሁ ሲደባደብ በዱላ ይመታል እንጂ አይመታም ሰማችሁ ሀምሳ ሰው ቢገጥመው ሀምሳ ሰው በዱላ ረፍርፎ ይሄዳል ማንም አይመታውም ቢመቱት እንኳን አይሰማው ሁለት ጥቅም ነው ያለው አንደኛ እንዳይመታ ሁለተኛ ከተመታ ምን እንዳይሆን ሀኪም ይላል ሌላ ልጁን ምን አደርጋችሁት ሌላ ልጅየው ያቋም መምህር ነበር የሚሆነው በቃ እኔ እንደው በዛም በ ልበጠወይም በሁሉም እን ወደዚህ መተት ሌላ ማን ያለው አይነጥላለህ ምንም የለ እኔ ነኝ በቃ ተንበርከክ ተንበርከኩ አያሳዝንም ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት አገልጋዮች አሉ። አፍልሆውን እየወሰዱ እየተማሩ፣ ቃለ እግዚአብሔሩን ሽምድድ አድርገው እየያዙ በማህሌቱ ደምቀው ሲታዩ፣ በከበሮ አመታታቸው ስንገረምባቸው የላቁ የበቁ የነቁ ይመስለናል። ከላይ ሌላ፣ ከውስጥ ሌላ የሚያሳዝነው መንፈሱ እንዲህ ተመሳስሎ ከነሱ ጋር አብሮ ማገልገሉ። ምክንያቱም ከጠጣ ተዋርሶ ነው፣ ውስጥ ገብቶ ተደብቆ አድፍጦ ይኖራል። ስለዚህ ቤተ ክርስቲያናችን ላይ እንዲህ አይነት ለቁጥር የሚታክቱ ሰዎች አሉ። እንደው አያሳዝናችሁ! እሱ አሁን አለማወቅ ነው። የራሱ የቅኔ መምህር ናቸው ያጠጡት፣ ለምን እጠቅመዋለሁ ብለው ቃለ እግዚአብሔር እንዲያዝለት፣ ሊቅ እንዲሆን ግን ሊቅነት ጻድቅነት በእንደዚህ አይመጣ። እግዚአብሔር በሰጠን ስንጠቀም እግዚአብሔር ይቀበሏል። ጸሎታችን እኮ አንዳንድ እኮ ታውቃላችሁ አይደል? በቤተክርስቲያን የሚጸልየው እኮ ጸሎትም እኮ የማያርገው ራሱ የሚጸልየው ጸሎት የተያዘው በድግምትና በመተት ስለሆነ ነው። እግዚአብሔር አይቀበለውም። ምክንያቱም ከንጹህ ሕሊና ከንጹህ ልቦና ከንጹህ አንደበት እንደገና ደግሞ ጸሎቱ የመጣበት ደግሞ መንገድ ሌላ ስለሆነ እግዚአብሔር አይቀበለው። አሁን እንግዲህ ይሄ ተምሮ ሊቅ ሆኖ የአቋቋም መምህር ሆኖ በዚህ ጭንቅላቱ ቢያስተምር ተማሪ ተማሪ ይሆናል። አያችሁ አይደል እንዴት እንደሚተካ። እሺ ተዘጋጁ፣ በስላሴ ስም ተዘጋጁ፣ በስላሴ ስም በስላሴ ስም በሉ በስላሴ ስም በመድኃኔዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ከሰውነቱ ከአእምሮ ከልቦናው ነው ለቀን ወጥተናል። በመድኃኔዓለም ስም በሲኦል ታስረናል የዘጋነውን እድሉን አእምሮውን በድንግል ማርያም ስም ከፍተናል። በሰባት የጮናው ጣንደለ ተለበል አንድ ላይ እንቀጥል

በስመ አብ በል፣ አይዞኝ ስም ማነው? ተቋም ነው። ተቋም እና እስኪ ና ና ና ይዞኝ፣ አንተ ስለሆነ ትይውልህ። አዳምጠኝ፣ መምህር ተቋም፣ እመቤታችን ትወዳሃለች፣ መድኃኔዓለም ይወድሃል። ለምን ለምን መሰለህ? እኔ የፈለኩት አንድ ልጅ ነው፣ አደለ ሌላ ልጅ ነው ያናገረኝ እሱን ስጠራ የእሱ መንፈስ መጣ። ያው መድሀኒዐለም ተፈታ ሲለው ነው የአብነት ተማሪ ነህ? ቅኔ ተምርሃል? አቋቋም ተምርሃል? ቅዳሴ ቅዳሴ፣ እዚህማ ቅኔ አቋም መድሀኒ ሚካኤል ድ ደርስ ነው አቋርጬ የመጣሁት እሺ ቆይ እስኪ የአንተ መምህር አንተን የጠቀሙ መስሎ አፍሎ አጠጥተውሃል? አዎ እንደገና ደግሞ እዚህ ጋርም ይህ በትርም ተደግሞልሃል። የከበሮ ምን ጠቀመ? ምንም አልጠቀመ። ወይኔ ወይኔ እንዲህ ነው እኮ የሚያደር። ያንከራተታል፣ ዋጋ ያስከፈላል፣ መከራ ያበላል፣ ያሳዝናል። የእናቴ እንጀራ እየናፈቀኝ በሰው ሀገር ተንከራተትኩ። ተነስ ተቋም ተቋም። እንግዲህ ይሄ ሁሉ ዋጋ ያስከፈለ አንተ ለበጎ ብለህ የወሰድከው የጠጣው አፍልሆ ከአፍልሆ ጋር የገባ አጋንንት አብሮ ህይወትን ጠፍሮ እስርስር አደረገ፣ ግን አልጠቀመህም። እንግዲህ እስኪ ለሰው ለጠቅላላ ያላ እውቀት እንዲሆን አሁን ይሄ የከበሮ ከበሮ ስትመታ እንዴት ነው የሚያደርግ? እስኪ ዝማን ዘብዘብ ነው ማሸርና ማን ዘብዘብ ነው ያመኛ በመጨረሻ ውድቅ ነው ለው መሾር መሾርና መንዘብዘፍ ነው እንደዛ ሾሮ ከመቱ በኋላ ደግሞ ያመኛል ይጥለኛል ይሄ ደግሞ የበትሩ በቃ በትር እንዳያስመታ ነው አዎ በዚያው ሀገር ነበር የሚኖረውና በዚያው ደግሞ እንዳይመቱ ነው ምቀኛ እንዳይመቱ ነው ጉዳችን ገለጥ ሲደረግ እንዲህ አይነት ሚስጥር አለው ገበናችን ሲታይ ከጀርባ ሌላ ነው እንዲህ አይነቶቹ እኮ ናቸው ለእኛ አሁን ስም አውጥተው ደብተራ ምን እንደዚህ ነው በዚህ ገብቶ የሚያደርጉት የሚሉት እራሳቸውን ለመከላከል ነው እግዚአብሔር የመጨረሻ ያድርግን ልበሉት